ብስሚላህ ወሰላት ወሰላሙ አላ ረሱሊላህ። ወንድሜ ሰይዶ ምክሬ እንደቀጠለ ነው። አላህ ኢኽላስ ይስጠኝ ሌላ ነገር ማልፈልግበት ይዩልኝ ስሙልኝ ያልገባበት ብቸኛ ያላፊት ተፈልጎ የሚሰጥ ምክር አላህ ያደርግልኝ። አንተም ልብ ላይ ደግሞ ይህን ምክር ጥሎብህ የምትመከርበት አላህ ያደርግህ። ምን መሰለ፣ አሁን አንተ እዚህ ጋ የሠራኸው ስራ አንተ እንደ ቀልድ ነው ያየኸው። አላሁ ስብሓነ ወተዓላ ግምን ይላል፣ ወላ ተቅቱሉ አንፉሰኩም ነፍሶቻችሁን አታጥፉ ይላል። ልብ በል እንግዲህ፣ አንተ በዚህ መንገድ ሞተህ ቢሆን ኖሮ አላህ ጠበቀህ እንጂ የቅያማ ቀን ብትቀሰቀስ ምን ፍርድ የሚሰጥህ ይመስልሃል? ነቢዩ ሰለላሁ ዓለይሂ ወሰለም ምን አሉ? ከተራራ ላይ ራሱን ከስክሶ የገደለ ሰው፣ መርዝ ጠጥቶ የሞተ ሰው፣ በስለት ራሱን ወግቶ የገደለ ሰው ጀሐነም ውስጥ በስለት ራሱን ወግዶ የገደለው ሰው ስለት ይሰጠውና ደጋግሞ ራሱን ይወጋል። መርዝ የጠጣው ሰው በእጁ መርዝ ይደረግለትና ጃሃንም ውስጥ ሆኖ አሁንም ደጋግሞ ደጋግሞ መርዝ እየጠጣ ስቃዩን ይቀምሳታል። ከተራራ ላይ ተንከባለው የሞተውም ሰውዬ ጃሃንም ውስጥ ይንከባለላል አሉ። ስለዚህ ፍርድህ ምንድን ነው የሚሆነው? የቅያማ ቀን በዚህ ሁኔታ ሞተህ በነበረ ራስህን እንዳጠፋ ነው የምትቆጠረው። ስለዚህ ባክህን ወንድሜ ኢስላም ለሁሉ ነገር መፍትሄ ያስቀምጦለታል። ምንንም ነገር ከመስራት በፊት ለማን ነው የምሰራው ይሄ ነገር በሸሪያ ያስጠይቀኛል ይበል። ምክንያቱም ኢስላም ሕይወት ነው። እባክህን ሰይዶ፣ ሁለተኛ ምክር የለን። ማን ነው እናንተ ይህንን ባጃጅ አንስታችሁ ባንገትና በትከሻው ላይ የጫናችሁ ሰዎች አላህን አትፈሩ? ሞቶ ቢሆን ኖሮ አሁን በዚህ ሁኔታ ምን ልትሰሩ ነበረ? ሸሪያ ምን ብይን፣ ምን ፍርድ የሚሰጥባችሁ ይመስላችኋል? አላህ ምን አለመሰላችሁ? ወላ ተዓወኑ አለልኢትሚ ወላዑድዋን ወላ ተአወኑ አትተባበሩ፣ አለል ኢስሚ በወንጀል፣ ወል ዑድዋን አላህ በሚታመጽበት ጉዳይ። ልክ ያውን ሰይዶ አላህ ላይ ድንበር እያለፈ ነው፣ ራሱን ባጃጅ ተሸክሞ ራሱን ሊያጠፋ እያለ ያለው። ስለዚህ ባካችሁ ሰይዶ ዙሪያ ያላችሁ ሰዎች ምከሩት። ሰይዶ ጊዜ ስጥና ተማር ተማሩን። እንድሜ ግድ የለህም፣ እየሰራ ያላቸውን ጥፋቶች እያስተካከልክ ትሄዳለህ። ሰውን የሚቀይረው አላህ እንዲህ ማወቅ ብቻ ነው። እባክ ተመከረ ወንድሜ ግድ የለህም ተው ነገ መቀን ሁላችንም አላህ ቀስቅሶ ፍርድ ይሰጥብናል ስለዚህ ያላህ ባሪያዎች ይሄ ሚዲያ በአግባቡ እንጠቀመው ወሰላሙ አለይኩም ወረመቱላ ወበረካቱሁ